ሰላም የምርጥ ሙቪ ቤተሰቦቻችን፣ ዛሬ የምንቃኘው ምርጥ ሙቪ ይህቺን ምድር ተጣብቆ የተዋወቋት ፒምና ፕሎይ በአንድ ወቅት አንድ ወጣት ወንድን ይተዋወቃል። ወጣቱም ከተጣበቁት አንደኛዋን ይወድና እርሷን ብቻ ለይቶ ስጦታና ስዕል ያበረክትላል። ይህ ነገር ፕሎይን ቢያስደስታትም ፒም ግን በቅናት ተሞልታ የወሰደችውን አደገኛ እርምጃ በዛሬ ሙቪያችን እንቃኛለን። እስከ ታሪኩ ፍጻሜን ቻናላችንን ላይክ፣ ሰብስክራይብ እና ሼር በማድረግ አብራችሁን ቆዩ ታሪካችን የሚጀምረው አንዲት እናት ለሁለት ልጆቿ ባልተለመደ ሁኔታ ልብሳቸውን በአንድነት ስትሰፋ በማስመልከት ሲሆን ከዚህም በመቀጠል ፒን የተባለች አንዲት ወጣት ሴት ከውጭ ወደ ቤቷ ስትገባ የቤቷ መብራት እንደማይሰራ ታስተውልና በቤቱ ክፍል ውስጥ የተዘዋወረች ሳለ አንድ ድምፅ ሰማለች። እርሷም ወደ ሰማችው ድምፅ ዞር ከማለቷ ባለቤቷዊ ከኋላዋ ደርሶ እንኳን ተወለድሽ በማለት ሰርፕራይዝ ያደርጋታል። ከዚያም ለልደቱ የተዘጋጀው ኬክ ተቆርሶ እየተመገቡ ሳለ ፒን ባለቤቷ የስኳር ሕመምተኛ ስለሆነ ኬኩን ከመብላት እንዲቆጠብ ትነግሯለች። ከዚህም በመቀጠል የፒን እና የዊ ጓደኞች ወደፊት እጣ ፈንታን ካርታ በመመልከት የተጫወቱ ሳለ ፒም ወደ ውስጥ መጣና በእርሷ ስም አንድ ካርታ ይከፈታል። ካርታውም ኪው ጦር የነበረ ሲሆን የምተነቢዋ ሴት ከረጅም ጊዜ በፊት የጠፋን ሰው በቅርቡ ታገኛለሽ፣ ለዚያም ዋጋ የምትከፍ ይመስለኛል ትላታለች። ፕሮግራሙም ከተጠናቀቀ በኋላ በነፒን ቤት የቤት ስልካቸው ይጠራና ውይ ያነሰዋል። ስልኩም በታይ ውስጥ ከሚገኙ ሆስፒታል የተደወለ ሲሆን የፒንና ስለታመመች መመት ወደ ታይ ከተማ መምጣት እንዳለባቸው ይነገራታል። ከዚያም በፒን ሆል ላይ የሚገኝ ተለቅ ያለ የቀዶ ጥገና ጠባሳ እንመለከታለን። ቀጥሎም ይህ ምክንያት የሆነበትን ሁኔታ በአይነህ ሊነዋ ትቃኛለች። ልክ እርሷን የምትመስል ሴት ጋር በመሆን ቀዶ ጥገናው ሲፈጸም ታስብና ከተመመኗ በድንጋጤ ትነቃለች። ባለቤቷ ዊም ምን ሆንሽ በማለት ሲጠይቃት ፕሎይ ከሞተች በኋላ ወደ ቀድሞ መኖሪያውም ሆነ ሀገር መሄድ እንደማትፈልግ ትነግረዋለች። ፒምና ፕሎይ ተጣብቀው የተወለዱ ህትማማቶች ሲሆኑ ከተወሰኑ አመታት በኋላ ፒም እንዲለያዩ ፈልጋ ሰርጀሪ ሲያደርጉ የፕሎይ ህይወት በሚያሳዘን ሁኔታ ያልፋል። ከዚህም የተነሳ ፒም የጥፋተኝነትና የራስ ወዳድ ስሜት ይሰማታል። በሚቀጥለው ትዕይንትም ጥንዶቹ ወደ ሆስፒታል ደርሰው የፒንናት ጉዳይ ያዘውን ዶክተር ያነጋግሩታል። ዶክተሩም የፒንናት ፓራላይዝ በመሆኗ በውስጡ ያለውን እጢ ማውጣት እንዲችሉ ጥቂት ጊዜያት መጠበቅ እንዳለባቸው ይነግራታል። ከዚህም የተነሳ የእናቷ ሁኔታ ግልጽ እስኪሆን ድረስ በተወለደችበት ቤት ውስጥ ለመቆየት ትገደዳለች። ከዚያም ወደ ቤት መጥተው ለረጅም አመት ደርሳ የማታውቀበትን ቤት መጎብኘት ትጀምራለች። እርሷም ወደ መኝታ ክፍል ስትገባ በቁም ሳጥን ውስጥ የሟቸው የቷን ልብስ እንዳለ ታስተውልና አንድ የፎቶ አልበም አግኝታ የእርሷንና የቷን ማስታወሻ እየተመለከተች ሳለ ከውጭ አንድ ድምጽ ሰማና ወደ ውጭ ስታመራ ወይ የሞተችውን ፕሎ የምትወደውን ሙዚቃ እየሰማ ታገኘዋለች። ቀጥሎም ኖይ የምትባል የቤታቸው ሰራተኛ ስራዋን ስለጨረሰች ወደ ቤት መሄድ እንደምትፈልግ ለፊልም ታሳውቃታለች። ፒምም በምላሹ እዚህ ውረፊ ትላታለች። ኖይ ግን በጭራሽ ነገ በጠዋት እመጣለሁ በማለት አሻፈረኝ ትላለች። ምሽት ላይም ፒም ሻወር ወስዳ ከጨረሰች በኋላ ለመደራረቅ በማለት አንድ ሳጥን ከፍታ ፎጣ አውጥታ በሩን ሲዘጋው ቀድሞ በሳጥኑ መስታወት ላይ ያልነበረ ምልክታይና በድንጋጤ ታጠፋውና ወደ መኝታዋ ሄዳ ትተኛለች። ከጥቂት ደቂቃዎችም በኋላ ፊት ለፊቱ አስፈሪ ነገር የተመለከተች ስለመሰላት በጭወት ከተኛችበት ትነቃለች። በዚህ ጊዜ ባለቤቷ ዊም አብሯት ይነቃል። ዙሪያቸውን ሲመለከቱ ግን ምንም አልነበረም። በሚቀጥለው ቀን እናቷን ለመጎብኘት በሆስፒታል ውስጥ አብሯት በነበረች ሰዓት እናቷ አንድ ነገር ልትነግራት ስትሞክር ነርሷ ወደ ውስጥ በመምጣት ታቋርጣቸዋለች። ከዚያም ወደ ቤት ሄዳ ኖይም ምን እንደተፈጠረና እናቷ እንዴት እንደዚህ እንደሆነ ትጠይቃታለች። ኖይ ግን ምንም እንደማታወቅ ትነግራታለች። ቢሆንም ግን ደጋግማ ስታስጨንቃት ሁል ጊዜ እናቷ ታለቅስ እንደነበርና የሆነ ነገር እንዳየ ሰው በድንጋጤ ትጮ እንደነበር ትነግራታለች። ቀጥሎም ፒን በሆስፒታል ውስጥ ቡና እየጠጣች ሳለ በድንገት በልብሷ ላይ ይደፋባትና ለማጥራት ስትሞክር ከፍተኛ የሆነ ደም ከሆዷ ውስጥ በመፍሰስ ሙሉ ሰውነቷን ይበክሏል። ይህኔ ፒን በድንጋጤ ልብሷን እየጠረገች ሳለ ነርሷ ወደ እርሷ በመምጣት ከሄደችበት ሰመመን ትቀሰቅሳታለች። በሚቀጥለው ቀን ጠዋት ላይ ፒም ላኪ ለሚባል ውሻቸው ምግብ አዘጋጅታ ስጠራው ውሻው በመስታወት ፊት ለፊት ቆሞ እየጮኸ አገኘውእና በድንገት በመስታወቱ ላይ ፕሎይ መንፈስ ይታያትና ፒም በተመለከተችው ነገር በመደናገጥ ከደረጃው ላይ ተንከባላ ተወድቃለች። ቀጥሎም ውይ ወደ ሆስፒታል ወስዷት እንመለከታለን። ከዚያም ፔም ወደ መጸዳጃ ቤት ስታመራ በመጸዳጃ ቤቱ መስታወት ላይ የፕሎይን መንፈስ ታይና መስታወቱን በመጮት ሰብሯለች። በዚህ መሀል ዊ ጩኸቱን ሰምቶ በመምጣት ምን እንደተፈጠረ ይጠይቃታል። እርሷ መልሳ አያቷን እንዳየቻት ትነግሯለች። ዊ በሰማው ነገር ግራ ይጋባና ባለሙያ በያያት መልካም እንደሆነ ይነግራታል። በቀጣዩም ቀን ዊ የቀድሞ ጓደኛው የሆነውን ሳይካትሪስቱን ዲናይን ያስተዋውቃታል። እርሷም ዲናይ ሳይካትሪስት መሆኑን ስታውቅ እኔ የአእምሮ በሽተኛ አይደለሁም በማለት በንዴት ወደ መኪናዋ ገብታ ወደ ኋላ እየወጣች ሳለ ተወዳጁን ውሻቸውን ገጭታው ይሞታል። ከዚህም የተነሳ በጣም በመደናገድ ታለቅሳለች። በመቀጠል ሙሉ የጤና ምርመራ ታደርግና ሁለንተናዋ ደህና እንደሆነ ዲና ያሳውቃታል። እርሱም ቀጥሎ ምስሎችን እያሳያት ምን እንደሆነ ይጠይቃታል። ከዚህም የተነሳ በጣም ትናደድና ቢራቢሮ ብልህ ጤነኛ ነኝ ማለት ነው ትለዋለች። እርሱ መልሶ የአእምሮ ምርመራ ለበሽተኛ ብቻ የሚደረግ እንዳልሆነና ወይ ከእርሷ የተነሳ በጣም እንደተጨነቀ ይነግራታል። እርሷም ቀጥላ ከእህቷ ጋር በአንድነት ልደታቸውን እያከበሩ መጽሐፍ እያነበቡ ያነበቡና አንድ ላይ በመሆን የተጫወቱ ያሉበትን ጊዜ ታስታውሳለች። እርሷን መነጽር ለምታደርገው ፕሎይ በጣም እንደምታስብላትና አንድ ቀን ለጨዋታ ሲወጡ ሌሎች ህፃናት ስላፌቱባቸው መነጽር የምታደርገው ፕሎይ ለፒም ብላ አንዱ ልጅ በድንጋይ እንደፈነከተችው ትነግረዋለች። ዲናይም ቀጥሎ ለምን እንደተለያዩ ሲጠይቃት እያለቀሰች እርሷን መርዳት እንደማይችል ትነግረውና ይለያያሉ። ከዚያም ዲናይ ዊን አግኝቶ እንዲ አይነቱ አይምሮ መታወቅ ቅዠቶችን ከእውነታው ዓለም ባለመለየት ልክ እንደ እውነት መቁጠር እንደሆነና ለመታከም ግን ቀላል እንደሆነ ይገልጽለታል። ከዚህም በመቀጠል ባለው ትዕይንት ዊ በመስኮት በኩል ፒምን ሲመለከታት ወደ ባህሩ ዳርቻ እየሄደች እንደሆነ ያስተውላል። እርሷን በዳርቻው የተራመደች ሳለ ድንገት ወደ ኋላ ስትመለከት የሌላ ሁለተኛ ሰው የግራ አሻራ ታይና በድንጋጤ ወደ ቤት ሮጣ ትገባለች። ከዚያም በቤቱ ስትራመድ ዊ ከአንዲት ሴት ጋር ሆኖ ታየውና ሴትየዋ ወደ ፒም ስትመለከት ከአይኗ ደም ፈሶ ታይና ከተኛችበት በድንጋጤ ትነቃለች። ቀጥሎም ራሷን አረጋግታ ተመልሳ ስተኛ ፕሎይ ታንቃ ተንጠልጥላ ታይና በድንጋጤ ትጮሃለች። በሚቀጥለው ቀን ዊ ዲናይን አግኝቶ ከሁለት መንታ አንዷ ከሞተች ሌላኛዋም ትሞታለች ወይ ብሎ ይጠይቀዋል። ዲናይን በምላሹ በፍጹም ብሎ ይመልስለታል። ቀጥሎ ፒም በገንዳ ውስጥ እየታጠበች ሳለ የፕሎይ መንፈስ ወደ ገንዳው ስቦ ያስገባትና ፒም በድንጋጤ ከገንዳው ወጣች። በፍጥነት ልብሷን ካደረገች በኋላ ከኋላዋ አንድ ድምጽ ሰማችና ድምጹን ወደ ሰማችበት አካባቢ መብራት ስታበራ ድጋሚ የፕሎይ መንፈስ ተገልጦ ያስደነግጣትና በሩጫ ከክፍሉ እየወጣች ሳለ ዊ ደርሶ ያረጋጋታል። እርሷም የፕሎይ መንፈስ ድጋሚ እንዳየች ትነግሯለች። በሚቀጥለው ቀን ፒም ወደ ዲና ቀርባ ዲና ለምርመራ እንዲረዳው መስታወት አውጥቶ ራሷን ካሳያት በኋላ ምን እንደሚታያት ይጠይቃታል። እርሷም በአይነ ህሊናዋ ከብዙ ጊዜ በፊት ፒምና ፕሎይ በሆስፒታል ውስጥ ለህክምና ተገኝተው ሳለ በዚያ ልክ እንደ እነርሱ ለህክምና የተገኘው ዊ ተጣብቀው ከተወለዱት እህትማማቾች አንዷ የሆነችውን ፒምን ይወዳትና አበባ ይሰጣታል። ፕሎይም ለእርሷ ስላልሰጣት ትቀናለች። ከተወሰኑ ጊዜያትም በኋላ ዊ ህክምናውን ጨርሶ ከሆስፒታሉ ሲወጣ ፒም ልትሰናበተው ፈልጋ የነበረ ቢሆንም፣ ፕሎይ ግን በሁለቱ ግንኙነት ቀንታ ስለነበር ካለሁበት አልንቀሳቀስ ብላ እምቢኝ ትላለች። ከዚህም የተነሳ ፒም እጅግ በጣም ታለቅስና መለየት እንዳለ እንዳለባቸው ለፕሎይ ታሳውቃታለች። ሰርጀሪውም ሲደረግ የፕሎይ ህይወት ስላለፈ ፒም እንደገደለቻት እንደሚሰማት ታሳውቀዋለች። ዲናይም እርሷ ፈጽሞ ለፕሎይ ሞት ተጠያቂ እንዳልሆነች ይነግራትና የፕሎይ መንፈስ መኖር መካድ እንዳለባት ያሳውቃታል። በሚቀጥለው ቀን ፒም በሊፍት ውስጥ እየሄደች ሳለ በሊፍቱ በር ላይ የርሷንና የእህቷን ምስል ትመለከትና ይሄኔ ፒም አይኗን በመጨፈን እውነት እንዳልሆነ ለራሷ ትነግረውና አይኗን ስትገልጥ የርሷን ምስል ብቻ ትመለከታለች። ከዚህ በመቀጠል ፒም ወደ ቤት ስትመጣ ባለቤቷ ዊ በኮሪያ የሚገኘው ሆስፒታል እናቷን በዝውውር ለመቀበል እንደተስማማና ወደ ቀድሞ መኖሪያ ቤታቸው በቅርቡ እንደሚመለሱ ያሳውቃታል። በዚያኑ ምሽት ላይ ኃይለኛ ንፋስ ስለመጣ ዊ በቀድሞ የፒም እና የፕሎይ መኝታ ክፍል የሚገኘውን መስኮት እየዘጋ ሳለ በአልጋ ስር አንድ ድም ሰምቶ ወደ ውስጥ ሲገባ ሌላ ድም ሰምቶ ከአልጋ ስሩ ሊወጣ ሲል አልጋው ጫነውና ነው በድንጋጤ ወጥቶ ሲመለከት አልጋው ላይ ምንም አለመኖሩን ያስተውላል። ቀጥሎም ከአልጋው ፍራሽ ስር አንድ ስዕል ያገኝና ፒም እርሷ የሳለውን ስዕል ፕሎይ እንደቀደደችው ይጠይቃታል። እርሷም አው ብላ ስትመልስ በእርሱ ምክንያት ፕሎይ እንደሞተች በማሰብ ይዘጸታል። በወቅቱ ፕሎይ ለፒም የተሳለውን ስዕል ስለቀደደች ዳግም መለየት እንዳለባቸው ፒም እንደተናገረች ታስታውሳለች። በሚቀጥለው ቀን ፒም ዳግም ዲናይን ታገኘውና እየተነጋገሩ ሳለ የፕሎይ መንፈስ ቅዠት እንደሆነ ሲነግራት ፒም በጩኸት ፕሎይ በሕይወት አለች ብላው ተወጣለች። በዚያኑ ቀን ምሽት ላይም ፒም በፊት ከፕሎይ ጋር የነበራትን ፎቶና ልብሳቸውን ሰብስባ ታቃጥሏለች። በመጨረሻም ወደ መኪናዋ ገብታ ልትሄድ ስትል በመኪናዋ መስታወት የፕሎይ መንፈስ ታይና መኪናዋን በደመነፍስ ስታሽከረክር ዊን ከመኪናው ትመለከተውና መኪናውን አቁማ ከወረደች በኋላ ታቅፈዋለች። ነገር ግን ያቀፈችው የፕሎይ መንፈስ እንጂ ዊን አልነበረም። ውይም ወደ ቤት ሲመለስ ባለቤቱ ፒም በተበላሸው ቤት ውስጥ ወርቃ ያገኛትና እንድትነቃ ይቀሰቅሳታል። ከዚያም ወደ ሆስፒታል ሊወስዳት ሲል ማንም ያልተቀመጠበት ሶፋ ልክ ሰው ተቀምጦበት እንደተነሳ ያህል ከፍ ሲል ያስተውላል። ቀጥሎም ወደ ሆስፒታል እየወሰዳት ዛሬ ማታ እናቷ ኮሪያ ወደሚገኘው ሆስፒታል እንደምትዘዋወር ይነግራታል። በዚያኑ ምሽት ዊ ወደ ፒም እናስቀርበው እየተመለከታት ሳለ ድንጋሻ ሚዙን ይዛ ትጎትተዋለች። ቀጥላም አንድ ነገር ትነግሯለች። ከዚህም በመቀጠል ዊ በፍጥነት አንደኛዋ መንታ ፕሎይ ወደ ተቀበረችበት የመቃብር ስፍራ ይሄድና በስፍራው ባየው ነገር ይደናገጣል። ከዚህም በኋላ ዊ ወደ ቤት ተመልሶ ይመጣል። በዚያም ፒም እናቷን እንደሞተች ስለተነገራት እያለቀሰች ትጠብቃዋለች። የፒም እናት ግን የሞተችው ለዊ ምንም ሳትናገር በፊት እናቷን ለመገላገል አስባ ራሷ ፒም መተንፈሻዋን ነቅላ ነበር የገደለቻት። ወይ ግን እናቷ ከመሞቷ በፊት እንዳናገራትና እውነቱን እንዳወቀ ይነግራታል። እርሱም ቀጥሎ እውነቱን እንድትነግረው ይጠይቃታል። እርሷም በምላሹ የቀድሞውን ሁኔታ ታስታውሳለች። እውነቱ መነጽር የምታደርገው ፒም መሆኗንና ሌላኛዋ ፕሎይ እንደምትባል ዊም ፕሎይን አይቶ ስለወደዳት ባበረከተላት አበባና ስዕል የተነሳ ፒም ትቀናለች። ይህ ነገር ለፕሎይ ደስታ ስላልሰጣት መለየት አለብን በማለት ሀሳቧን ለፒም ታቀርባለች ፒም ግን እርሷም ዊን ወዳው ስለነበር በጭራሽ አንለያይም፣ ከሞትንም አብረን እንሞታለን ትላታለች። በእንዲህ አይነት ሁኔታ ፒም እና ፕሎይ የተነጋገሩ ሳለ ነገሩ ከርና ፒም ፕሎይን ታንቃታለች። ፒምም ቀጥላ ባደረገችው ነገር ትጸጸታለች። እርሷም እናቷን ለእርዳታ ትጠራታለች። ቢሆንም ግን ፕሎይ ላትመለስ ትሞታለች። ከዚህም በኋላ ዊን ስታገኘው ልክ እንደ ፕሎይ መስላ መነጽሯን አውልቃ ፒም በሰርጀሪ ወቅት እንደሞተች ነግራው ከእርሱ ጋር እንደኖሩት ትነግሯለች። ይሄንንም የሰማው እኔ አንቺን ሳይሆን ፕሎይን ነበር የምወደው፣ ዋሽተሽኛል። ከዚህም በኋላ ብሬች መሆን አልፈልግም ብሏት እየወጣ ሳለ ፒም አናቱን ትመታውና እጅና እግሩን ከወንበር ጋር ታስሯለች። ቀጥላም ሁሉም ፕሎይን ይወዳት ስለነበር እንደምትቀና እርሱንም በጣም ተወደው ስለነበር አብረው ለመሆን እራሷን ፕሎይን ማስመሰል እንደነበረባት ትነግሯለች። ቀጥላም ሙዊ የሚወጋውን ኢንሱሊን እስከ መርፌው በሰውነቱ ላይ ትቀረቅረበታለች። እርሱም ከታሰረበት ሆኖ ይመታታል። እርሷም ወደ ውጭ ሄዳ ስትመለስ የሚወደውን ውሻ አንገቱን ቆርጣ ትወረውርለታለች። በዚህ መሀል የቤታቸው ሰራተኛ ኖይስ በር ታንኳኳለች። እርሷም ስልኳን ረስታ እንደተመለሰች ትነግራታለች። በዚህም ክፍተት በመጠቀም ዊ ራሱን ፈቶ ያመልጣል። ዊ በቤቱ ውስጥ ጋዝ እንደተርከፈከፈ ይረዳል። ቀጥሎም ፒም እንዲወጣ ካልሆነ ግን ቤቱን እንደምታቃጥለው ትነግረዋለች። ከዚያም ከዊ ጋር ሲታገሉ በእጇ ይዛ የነበረው ላይተር ይወድቅና ቤቱ ይቃጠላል። ዊም ከእርሷ ጋር ተያይዞ ተወድቆ እግሩ ይሰበርና እየተንፏቀቀ ለመውጣት ሲሞክር ኖይ እንደ ሞተች ያስተውላል። ቀጥሎም ፒም ደርሳበት ታንቀዋለች። ነገር ግን የፕሎይ መንፈስ ስለተመለከተች ፈርታ ትለቋለች። ከዚያም ዊ ባለው አቅሙ ሳጥኑን ገፍቶ በፒም ላይ ጥሏል። እርሷም በወደቀችበት የፕሎይ መንፈስ ይመጣና እየሳቀያታል። ከዚያም ቤቱ በሙሉ ነዶ ፒምም ትሞታለች። ከተወሰኑ ጊዜያት በኋላ ዊ የመንተዎቹን መቃብር ከጎበኘ በኋላ በስጦታ የሰጣትን ሐብል በዚያው አስቀምጦ ይሄዳል። ከዚያም ፊልሙ ይጠናቀቃል።